አድማጮች ይህ ከፎቶ ላይ የምትመለከቱት ተክል ከሕክምና አቅም በላይ የሆኑ ስምንት በሽታዎችን በሚደንቅ ሁኔታ የሚፈውስ አቅም ያለው እጽ ነው። ቱልት ወይም የውሻ መላስ ተብሎ ይጠራል። አንድ ለቋቁቻ ወይም ለባርሊ በሽታ ይሆናል። በሽታው ብዙ ጊዜ የአንገት አካባቢን ያጠቃል። ለዚህ የበሽታ አይነት ቅጠሉን ወቅቶ ትንሽ በእሳት ሞቅ ያደርጉ ለሰባት ተከታታይ ቀናት ቢቀቡት ሙሉ በሙሉ ያጥፈዋል። ለፊት ማዲያት በሽታም ለቆዳችን ከሚስማማ ቅባት ጋር ለውሶ ቢቀቡት ይፈወሳል። ለቁርጥማት ጥማት ህመም ፍሬውን ደቁሶ ለአንድ ቀን የአንድ የሻይ ማንኪያ ሙሉ በማር ለውሶ መውሰድ በቂ ነው። ለአስር ቀን ከምግብ በፊት ቢሆን ይመረጣል። ስሩን ካኘክ ነው ጊንጥ የምትባለው የበረሃ ተናካሽ አውሬ ብትነክሰንም አያመንም፣ መርዟን የሚያከሽፈዋል ማለት ነው። ለአይነ ማዝ ወይም ለማንኛውም የአይነ ህመም ስሩን ከፍትህ ገብስና ከምስር ገለፈት ጋር ወቅቶ በቅቢያን ጥሩ መቀባት ፈጽሞ ያድናል። ሁሉን እየነፋ ለሚቸገር ሰው ለስራይ ወይም ለሌላ በሽታ ስሩን ከቀጠጥና ስር ጋር ወቅቶ በማር ወይም በወተት አፍልቶ መጠጣት ነው። መጠኑን በሚመለከት ከሁለቱም አይነት ውህድ የአንድ የሻይ ማንኪያ ዱቄት በቂው ነው። ለሽንት ማጥ በሽታና የከፋ ያ መጠጠርን ለማውጣት ስሩን ከውሃ ቀቅሎ ከወተት ጋር ቀላቅሎ መጠጣት ወይም ከሰመሬታ ገብስ ጠላ ጋር ቀላቅሎ ለአንድ ቀን አንድ የውሃ ብርጭቆ መጠጣት በቂው ነው። በሽታው እስኪድን ድረስ መደጋገም ይቻላል። ለድክ መቶ ብቻውንም ይሆናል። አጠቃቀሙ ስሩ ተወቅቶ እንዳይቀር ባንካ ወይም በማንኛውም መቆፈሪያ በጥልቀት ቆፍሮ ማውጣት። ተቆፍሮ ከወጣ በኋላ ለማ አድርጎ ወቅቶ በተወቀጠው ለውሶ በገብስ ጠላ ለሰባት ተከታታይ ቀናት በቀን አንድ ጊዜ አንድ የውሃ ብርጭቆ መጠጣት በቂ ነው። ስሩ ከመሬት ተቆርቶ ከቀራ አይሰራም። ለሪህ በሽታ ስሩን ወቅቶ በሱፍ ውሃ በጥብጦ አጥሎ ነጭ ሽንኩርትና የእንጅብል በትንሽ በትንሹ የጨመሩ በቀይ ጤፍ እንጀራ እየፈተፈቱ መብላት ነው። በሆድ ውስጥ ላለ ኪንታሮት እና በፊንጢጣ ዙሪያ ጎልቶ ላልወጣ ኪንታሮት ፍቱን መፍትሄ ነው። አጠቃቀሙ ቅጠሉን እንደ ሀበሻ ጎመን በርጥቡ ለቅሞ በደንብ አጥቦ ልክ እንደ ጎመን ድቅቅ አድርጎ ከትፎ ላልጫ ጎመን ወጥ የሚገቡትን ግብዓቶች አስገብቶ ከሰሩ በኋላ በጥቁር ጤፍ እንጀራ ከምግብ በፊት እየፈተፈቱ መብላት ነው። አወሳሰዱ እንደ ኪንታሮቱ ጥንካሬ ይለያል። አድማጮች መሰል ቪዲዮዎችን ለማግኘት ቻናሉን ሰብስክራይብ አድርጉ። የኢትዮጵያዊነት ታላቅነት